ሺዎች የሚቆጠሩ ዜጎች በአንድ ቀን በሎተሪ ስህተት ምክንያት ሚሊዮነር ሆኑ ተብለው በስህተት ተነገራቸው። በኖርዌይ በሺዎች የሚቆጠሩ የሎተሪ ተጫዋቾች የእድሜ ልክ ህይወታቸውን የሚቀይር ከፍተኛ ገንዘብ እንዳሸነፉ የተነገራቸው በስህተት መሆኑ ብዙዎችን አስቆጥቷል። ሆኖ የማያውቅ ይህ ግዙፍ ስህተት የተፈጠረው የሀገሪቱ ብሔራዊ ሎተሪ የሆነው ኖርዌጅ ሲስክ ቲፒንግ ባጋጠመው የቴክኒክ ችግር እንደሆነ የተዘገበ ነው። ሰኞ እለት ምሽት ላይ ወደ 30 ሺህ የሚጠጉ ሰዎች በስልክ መልእክት አማካኝነት በሚሊዮን የሚቆጠሩ ክኖርን እንዳሸነፉ የሚገልጹ ማሳወቂያ ደርሷቸዋል። መልእክቶቹ አሸናፊዎቹ ገንዘባቸውን የትና እንዴት መቀበል እንደሚችሉ ዝርዝር መረጃዎችን የያዙ ነበሩ። በድንገት የደረሳቸው ይህ አስደንጋጭ ዜና በርካቶችን አስደንግጦ አንዳንዶች ደስታቸውን በቤተሰብና ጓደኞች ጋር ማካፈል ጀምረው እንደነበርም የዘገበው ሲኤንኤን ነው። ሆኖም ደስታው ብዙ አልቆየም። ከጥቂት ሰዓታት በኋላ ኖርዌጂስክ ቲፒንግ ሁለተኛ ማስታወቂያ በመላክ ቀደም ብሎ የተላከው መልዕክት የስህተት ውጤት መሆኑን ገልጿል። ድርጅቱ ባወጣው መግለጫ የስህተቱ መንስኤ በተቋሙ የአሠራር ስርዓት ላይ በተከሰተ የቴክኒክ ብልሽት መሆኑን አብራርቷል። ይህ ስህተት በመከሰቱ በጣም እናዝናለን፣ ለተፈጠረው ግራ መጋባትና ብስጭት ከልብ ይቅርታ እንጠይቃለን ሲሉ የኖርዌይ ዲስክ ቲፒንግ ኮሚኒኬሽን ዳይሬክተር ቴሬሲ ፊልደንት ተናግረዋል። ይህ ክስተት በኖርዌይ ሕዝብ ዘንድ ከፍተኛ መነጋገሪያ ሆኗል። ብዙዎች በቅጽበት የተሰማቸውን ታላቅ ደስታና ከዚያም የመጣን ድንገተኛ ብስጭት በማህበራዊ ሚዲያ ላይ እየገለጹ ይገኛሉ። አንዳንዶች የሎተሪ ድርጅቱ ለፈጠረው ስህተት ካሳ እንዲከፍላቸው በመጠየቅ ላይ ሲሆኑ፣ ሌሎች ደግሞ እንዲህ አይነቱ ትልቅ ስህተት እንዴት ሊከሰት እንደቻለ ጥያቄ አንስተዋል። የኖርዌጂ ስቲፒንግ በድጋሜ ይቅርታ ከመጠየቅ ባሻገር ለወደፊት ተመሳሳይ ስህተት ኖርዌጂ ስቲፒንግ በድጋሜ ይቅርታ ከመጠየቅ ባሻገር ለወደፊት ተመሳሳይ ስህተት እንዳይፈጠር ለመከላከል የሚያስችሉ እርምጃዎችን እንደሚወስድ ገልጿል።